ስሙን በአደባባይ የሚመሰክሩት ፍቅሩ የገዛቸው ብዙ ልጆች ያሉት። ማን እንደ ሚካኤል ስለመታዘዙ ስላለው ትሕትና ከእግዚአብሔር ያገኘ ከፍ ያደረለና በሥነ ባሕሪው እጅግ የረቀቀ ከመላእክት ሁሉ በክብር የላቀ የፈጣሪን ትዕዛዝ ሊፈጽም የሚላክ በስሙ መስካሪ ገናናውን አምላክ የምክሩ አበጋስ መልአከ ኃይሉ መረተ ደራሄ የሆነ ክስሉ በእጁ መዳፍ ላይ ፍጥረት የጸናበት ስመ እግዚአብሔር የተቀረጸበት ከመላእክት ወገን ከሚባሉት ዋና ማን እንደሚካኤል ይገኛል ገናና። ስለ ብርሃኑ ስለ ፀወገነት ስለ ቤሞትና ለዋታን ምንነት ለጻድቁ ሄኖክ የተረጎመለት ኢያሱን ካማሌቅ ዳዊትን ከጎልያድ ዳንኤልን ያወጣ ከአንበሳ ጉድጓድ ፈርዖንን በሳት አውታር እያጠረ እስራኤልን ከግብፅ መርፎ ያሸንፈረ የሰይፉን ነጸብራቅ ብቻ ባሳረፈ የሰናክሬምን ጦር ምድር ያረገፈ ከሳታውያኑ ልዑላን አገልጋይ ማን እንደ ሚካኤል ይገኛል ተራዳይ። ሕዝበ እግዚአብሔርን ካጋንን ጦርነት እንዲጠብቃቸው የተሰጠው ሹመት ምዕመናንን ሊያድን ከኃጢአት ፍርጃ በልዑል መንበር ፊት የሚቆም ለምጃ በጎና ይቅርባይ ተማዕት የራቀ፣ ሰይጣንን ድል መንሻ ኃይል የታጠቀ ሰይፉ ከሰገባው መዞ እያወጣ፣ የእግዚአብሔርን ጠላት በኃይሉ የሚቀጣ የሃይማኖት አርበኛ ሰዳዴ ሳጥናኤል ማን አለ ባለሟል ልክ እንደ ሚካኤል ስሙን በአደባባይ የሚመሰክሩት ፍቅሩ የገዛቸው ብዙ ልጆች ያሉት ሰይጣንን ሊዋጋ በዕለተ ምጽአት ስለ ሕዝብ ልጆች የሚነሳ አባት የተቸገሩትን የተጨነቁትን ዘውትር የሚረዳ ወዳጅ ያሉትን ያዋዩትን ሚስጥር ሳይረሳ ፈጻሚ ከሚካኤል በላይ ማነው ስለት ሰሚ?